ለመኖር በሚጓዙበት ሰዓት ዋናውና ትልቁ ነገር ሁሉ ማድረግ ያለባቸው ግብ ማስቀመጣቸው በህይወታቸው ግብ መቀመጣ። ግብ ካልተቀመጠ እንዴት ነው? አንድ ሰው ግብ የለውም ከተባለ በባህር ላይ ያለ መልሕቅ የመትሄድ መርከብ እንደማለት ነው። ወደ የትኛውም አቅጣጫ ንፋስ ወደ ፈለገው አቅጣጫ የሚመራት መርከብ አይነት ነገር ማለት ነው። ግብ ካለ ግን እነ ይሄ ነው። ክግባችን ግባችን ወደ ሩቁ የምንፈልገው ግብ ለመሄድ በዚህ መንገድ ነው መጓዝ ያለብን የሚለውን አንዳቸው አንዳቸውን እያረሙ ለመሄድ ስለሚያመች የጋራ ህይወት ግብ ያስፈልጋል ማለት ነው። አለመግባባትን የሚፈቱበት መንገድ ነው። መቼም ሰው ሆኖ ቅድም ያልኳቸው ነገሮች ያለ የሀሳብ ልዩነቶች ሲፈጥሩ ሲፈጠሩ ምን ማድረግ እንዳለባቸው ትንሽ ገለጽ ለማድረግ ሞክሬ ነው ሞክሬ ነው። ነገር ግን ግጭትን የማስወገድ መንገድ በህይወት ሰው በጋራ በሚኖርበት ሰዓት የህይወት ተመክሮ ውስጥ አንዱ ማየት የሚገባው ነገር እሱ ነው። ሰላም ሰላም ቤተሰብ ቤተሰብ እንዴት ናችሁ? አላችሁልኝ ወይ? እግዚአብሔር ይመስገን እኔ ደህና ነኝ አለሁላችሁ። ጤናችሁ ሁሉ እንዴት ነው? ሁሉ ሰላም ነው ወይ? እግዚአብሔር ይመስገን። እንግዲህ እንደተለመደው በኮመንት ላይ እናንተ ማሚዬ ፋዘር ለምን ቀረ አስዬ ለምንቀረ ለምን ቀረ ለምንድን ነው እሱ የማይመጣው ምናም ስትሉ ነበር እኔ ደግሞ ያው እንደተለመደው አዲስ አበባም ሄጅ ቆይቼ ነበር በዛ በዛ ምክንያት አስዬን ማቅረብ አልቻልኩም ነበር አስዬ ደግሞ ልክ እኔ ወደ አዲስ አበባ ስመጣ እሱም ወደ መስክ ሄዶ ነበር መስክ ነበር እና ላገኘው አልቻልኩም ያው ደግሞ እግዚአብሔር በፈቀደበት ቀን በተመቻቸልኝ ጊዜ አስዬን ለማቅረብ ዝግጁ ሆኜ ይኸው ከፊት ለፊታችሁ ይዤው ብቅ ብያለሁ እና ቤተሰብ ያው ስለ ትንሱ አንዳንድ ነገር ይበለን፣ ስለ ትንሱ የሆነ ነገር ይበል። አስዬ ዝም ለምን አለ የምትሉ ሰዎች ትክክል ናችሁ። አባት እንደመሆኑ መጠን ደስታውን ያለውን ነገር መናገር አለበት። ግን ያው የነገሮች አለመመቻቸት የእሱም ስራ ብዙ ጊዜ ስራው ወደ መስክ ነውና ሩቅ ሩቅ ቦታ ይሄዳል። ለዛ ነው እኔም ደግሞ ያለ ውትሮዬ በጣም ብዙ ቀን ቆየውኝ አዲስ አበባ በእነ ትንሱ ጋር ሄጄ። ስለዚህ ያያ ነገር ነው ከእሱ ጋር እንድትራራቁ ያደረጋችሁ። ስለዚህ ዛሬ እንደምንም አመቻቼ፣ አረ እባክን ቤተሰብ እኮ እየጮኸ ነው፣ በጣም ናፍቃሃቸዋል፣ በዛ ላይ ደግሞ በትንሱ ጉዳይ ደግሞ መናገር አለብህ ምናምን ብዬ በቃ ካለ ነገሩ አጣ። አቦ ያለውን ጊዜ ተጠቅሞ ዛሬ እናንተ ፊት ቀርቧል። አስዬ ቤተሰብህን ሰላም ብላቸው። ቤተሰብ እንደምን አላችሁ? ሰላም ናችሁ ወይ? እንዴት ነው ጤናችሁ? ሁላችሁ ደህና ናችሁ? ሀገር ውስጥም ከውጭም ያላችሁ የቤተሰቦቻችን ለመሆኑ እንዴት አላችሁ? እንዴት ነው ሁላችሁ ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ ከቤተሰብ ጋር እጅግ በጣም ደህና ነኝ። ሁሌ ያስባችኋለሁኝ። ሁሌ ጊዜ ግዜ መቼም አንድም ቀን አንድም ቀን ሳላስባችሁ ቀርቼ አላቅም። እንደዚህ ዳይሬክት ባገኛችሁም እንኳን በተለያዩ ቪዲዮዎች ውስጥ እየገባው የእያንዳንዳችሁን ኮሜንት እያየሁኝ እያነበብኩኝ በቃ እግዚአብሔር ከነሱ ጋር ይሁን ሰላማቸውን ያብዛላቸው እያልክ እየጸለኩ ነበርኩኝ። በአንድ አጋጣሚ በአላዛርና በናትነሱ ዙሪያ ላይ ብዙ ኮሜንቶችን ለምንድን ነው አስዬ አባታችን የሱን ሪያክሽን አልሰማንም? ምንድን ነው በእነሱ ዙሪያ ያለው ሪፍሌክሽን የሚል ነገር አዳምጭ አልሁኝ። እና ይሄው ደግሞ መዲ ጋብዛኛለች እጅግ አድርጌ በጣም አመሰግናለሁ። ከእናንተ ጋር ለመገናኘት ምቹ አጋጣሚ እየፈለገች ስለምታገናኝ እሷን በጣም አመሰግናቸኋለሁ። እናንተንም እንደዚሁ በጣም አድርጌ አመሰግናቸኋለሁ። ይው ዛሬ እንግዲህ ያለኝን አስተያየት ለመስጠት ለመለገስ የሚሰማኝን ነገር ለማለት ደግሞ ይኸውልህ ከሸችብ እንደ ልማዴ ማለት ነው። አመሰግናለሁ። እና ቤተሰብ ያው እንደተናገረው መቷል። እና ዛሬ እንጠይቀዋለን ስለ ናትነሱ ስለ አላዛር። ምን ተሰማ? ትንሶ ልጃችን ስለሆነች ወደኛ ቤተሰብ ልትቀላቀል ስለተዘጋጀች፣ አላዛርም ደግሞ በዚህ አይነት ደስታ እዚህ ጋር ስለተገኘ፣ አስዬ የአባትነት ደስታህን ምን ይመስላል ተናገር እንለዋለን። አመሰግናለሁ ይሄ ድል ስለሰጠኝ እግዚአብሔር እድሜ ጤና ሰጥቶ ደግሞ እንደዚህ ልጆቻችን ለትዳር ለፍቅር ሲበቁ ያለንን አስተያየት ለመስጠት የሚሰማንን ምክር ለመለገስ እንደዚህ አይነት አጋጣሚዎች በመገኘታቸው በጣም ጥሩ ነው ወይም ለዚህ ለዚህ ክብር በመብቃቴ እጅግ በጣም ደስ ብሎኛል እንደምታውቁት አላዘር ብቸኝነት በነበረበት ሰዓት ከኛ ጋራ አብራችሁ ደፋ ቀና ብላችኋል። ሐሳብ ሰጥታችኋል። እንድንረጋጋ ምክራችሁን ስትለግሱን ነበረ። እንደ ቤተሰብ እያንዳንዳችሁን ምክር ደግሞ እየወሰድን እኛም፣ እንዴ እንደዚህ አይነት ጠንካራ ቤተሰብ አለን፣ እንደዚህ አይነት መካሪ ልጆች አሉን፣ ለካ ከጎናችን በዚህ መልክ ይህን ነገር መምራት አለብን። አላዛርን ከእንደዛ አይነት ዲፕሬሽን ስሜት ውስጥ ለማውጣት ያው መቆየታችንን ያው እናንተን ታውቃላችሁ መቼም እግዚአብሔር ክብሩ ይስፋና በእናንተም ጥረት በእኛም ደግሞ ያለመታከት። አላዘር ከእንደዛ አይነት ነገር ውስጥ ወጥቶ ዛሬ የተደላደለ ሕይወት ለመምራት ያው እግዚአብሔር አብቅቶታል። በዛ ዙሪያ ላይ እንግዲህ ያለኝ ነገር ምንድን ነው? ወትሮም አባት ልጁ ወደ እንደዚህ አይነት የክብር ሕይወት እየተደረደረ ሲገባ እየመረቀ የሕይወት ልምዱን እያካፈለ እየመከረ በጸሎቱ በምክሩ መንገድ እያሳየ ጥሩ የሀገር ዜጋ ሆኖ እንዲወጣለት ቤተሰቡን እንዲረዳ ከሌሎች የስራ ባልደረቦቹ ጋር መልካም ግንኙነት ፈጥሮ ቤተሰቡን እንዴት መምራት እንዳለበት ለሀገር ደግሞ ኮንትሪቢዩት ማድረግ የሚገባውን ነገር እንዲያደርግ መምራት ነው የኛ ኃላፊነት ከዚህ በኋላ እና ይህንን ሚና ያው የተወጣሁ እገኛለሁኝ። እንግዲህ ከትንሱ ጋር ከተገናኘ ወዲህ አላዛር ልጃችን፣ የእናንተ ደግሞ ወንድም ጥሩ አይነት የፍቅር ህይወት ውስጥ እንደገባ አይተናል። ትንሱም ቢሆን እጅግ በጣም ጥሩ ፈሪሃ እግዚአብሔር ያላት ንቁ የሆነች ጥሩ ሴት ነች እና የትዳር ህይወታቸው በጣም ጥሩ እንዲሆን እጅግ አድጌ እመኛለሁኝ። በአሁኑ ሰዓት ጥሩ አብሮነት፣ የጮኛነት ጊዜ አብሮ እያሳለፉ ነው። ቀጣዩ ሂደት ምን እንደሆን ደግሞ ከእናንተ ጋር እየተመካከረን አብረን ጋይድ እናደርጋቸዋለን ብዬ ገምታለሁ። ለነገሩ እግዚአብሔር ለዚህ እንዲባርካቸው እኛም እየጸለይን እየተመኘሁኝ፣ ምክሬን ደግሞ ለግሳቸዋለሁ በዚህ አጋጣሚ እና ቤተሰብ ያው እንግዲህ አስዬ ለዛ ባለው አንደበት ደስ በሚል አገላለጽ ናትነሱንም አላዛርንም ገልጿቸዋል። የተሰማው ደስታም ስኬት እንደሆነ ተናግሯል። እኔም በዚህ አጋጣሚ አላዛርም ትንሱም ለዚህ ወግ ማድረግ ስለደረሱ እግዚአብሔር የመጀመሪያውን ምዕራፍ ስላስጀመራቸው በጣም ደስተኛ ነኝ። ከዛው ሁሉ ቻሌንጆች በኋላ እዚህ ጋር በመድረሳቸው በእውነት በጣም ደስተኛ ነኝ። ዛሬ መቼም ያው ርዕሳችን ትንሱና አላዛር ስለሆኑ ስለነሱ ነው እያወራን ቪዲዮውን የምንጨርሰው። ስለዚህ የእናንተ እገዛ፣ አዎ፣ እንደዚህ ይሁኑልን፣ አዎ፣ በዚህ መንገድ ይቀጥሉ፣ ይሄ ነገር ነው፣ አይዟችሁ ስትሉን ስለነበራችሁ እናንተንም እናመሰግናለን። ሲቀጥል ግን ናትነሱዬ ምንም የማይነገርላት ወደ ሌላት አላቅም በእውነት ነው የምላችሁ። ይሄ ነው ብዬ መናገር የማልችለው ምርጥ ባህሪ ያላት አስዬ ገልጾታል። ፍርሃተ እግዚአብሔር ያላት፣ ቅን ልቦና ያላት፣ አስተዋይ ልጅ በእውነት እንዲህ አይነት ደግ አላውቅም። እኔ በእውነት እንደዚች አይነት ሴት ማለት እኔ የሰው ልጅ እኮ አንድ ድክመት አንድ የሆነ ነገር ይኖረዋል። ፍጹም ብዬ የምጠራ በሷ ባህሪ በቃ ፍጹም ባህሪ አላት ብዬ የማስብ መልካምና ቅን ልጅ ናት። በጣም ቅን በጣም ቅን፣ እኔ የምገልጽበት አንደበት አጥቼ ነው የምደጋግመውና አላዛርም ደግሞ እንደምታውቁት ሴት አክባሪ እናቱን የሚወድ ለሴቶች ቦታ ያለው አስተዋይ የእውነት ፈሪሃ እግዚአብሔር ያለበት ጥሩ ልቦና ያለው እግዚአብሔር ሁለት አንድ አይነት ሰዎችን አገናኝቷል። ስለዚህ ይሄ እግዚአብሔር ስራ ነው። ማንም ምንም ቢል በቃ ማንም ምንም ቢል በእነሱ መሀል ማንም ምንም ቢል፣ አላዛር እንዲህ ነው። የድሮ ህይወቱ ይሄ ነው። የድሮ ነገሩ ይሄ ነው። አላዛር በዚህ ወጥቶ አላዛር በዚህ ገብቶ እንደዚህ ሆኖ ተብሎ የፈለገ ወሬ ቢወራ፣ እኛ ሲጀመር ናትነሱ የአላዛርን የመጀመሪያ ሁሉን ታሪክ ታውቃለች። ማታውቀው ነገር የለም። እስካሁን ሲፈተፈት የነበረውም ማለት ነው እስካሁን ሲባል የነበረውም በጠቅላላ ታውቃለች። ይሄንን ነገር መናገር ያስፈለገኝ ነገር አንዳንድ የሚያስጠሉ ነገሮች ስላሉ ያንን ነገርም ለማስቆም ይጠቅመኛል። ምንም ነገር ቢባል ሁሉን ነገር ስለ አላዛር የማታውቀው ነገር የለም። ገና አላዛር ፍቅር ከእሷ ጋር ሳይጀምር ገናን ያስተዋውቂያቸው ደህና አደርሽ ደህና ዋልክ በሚባባሉበት ሰዓት ነው የህይወት ታሪኩን ዘግዝኮ የነገራት። ምክንያቱም ዛሬ አዲስ የሚሆንባት ነገር የለም። ናትነሱ ስለ አላዛር፣ ስለ መዲ፣ ስለ አስዬ፣ ስለ መላው ቤተሰቡ ጠንቅቃ ታውቃለች። ማንም ምንም ለማድረግ አሁን በእነሱ ፍቅር የቀና ጠላት አሁን በነሱ ፍቅር የሆነ ነገር ለማድረግ የሚንቀሳቀስ በጠቅላላ አፍሮ ይመለሳል። አፍሮ ነው የሚመለሰው። ምንም ነገር ቢያደርግ ማለት ነው። እኔ በዚህ ላይ አምላኬን በጣም እተማመንበታለሁ። ምክንያቱም ልጄን ከናትነሱ ጋር ሲያገናኝልኝ ለእኔም፣ ሲጠነቀቅልኝ ለልጄም ሲጠነቀቅልኝ ነው። ስለዚህ እኛ የተደገፍነውን አምላክ በጣም እንተማመንበታለን። ማንም ምንም ቢያደርግ አላዛርን ከሚኖረው ሕይወት ፍንክች የሚያደርገው ናትነሱን ከጀመረችው ላይፍ ፍንክች የሚያረጋቸው አንዳችም ነገር የለም። ስለዚህ በተንኮል የምትጓዙ ሰዎች ይቅናችሁ፣ በርቱበት እላለሁ ምንም ስለማይመጣ። በደግነት እና በቅንነት በመልካምነት የምትጓዙ ሰዎች ከጎናችሁ ያላችሁና የነሱ ደስታ የሚያዝናናችሁ የነሱ ደስታ ደስ የሚያሰኛችሁ የነገ ሽምግልና፣ የነገ ሰርግ፣ የነገ ፕሮግራም፣ የነገ የቤተሰብ ቅልቅል ማየት የምትጓጉ ሰዎች ደግሞ እግዚአብሔር አምላክ ለዛ ያድርሰን፣ ያደርሰናል፣ እንጸልያለን። ምክንያቱም ከዛ ሁሉ ነገር በኋላ ያንን እግዚአብሔር አንድ ነገር ሲጀምር ላያስጨርስ አያስጀምርም። በእውነት ጀምሯል፣ በግቢ ያልቃል። ይህን እናቃለን። ስለዚህ ቤተሰብ፣ ዛሬ የልቤን የተናገርኩት ውስጤ ሲናደድበት የነበረ ነገርም ስለሆነ በዚህ ጋ ልናገር በዚህ ለውራ ብዬ ነው። አላዛር፣ በዚሁ መልእክት ይሆንልሃል። ናትነሱዬ፣ በዚሁ መልእክት ይሆንልሻል። እኛ እናትና አባታችሁ እንወዳችኋለን። በጣም ለእናንተ ቦታ አለን ታውቃላችሁ። ግን በጣም እንወዳችኋለን። እግዚአብሔር ደግሞ ከዚህ በኋላ ያለውን ደስታችሁን በተድላና በደስታ እንዲመራላችሁ ምኞታችን ነው ጸሎታችንም ነው። ምንም አይነት ወጀብ ቢወዛወዝ እግዚአብሔር ወጀቡን ዝም ያደርጋል። እኛ እናውቃለን፣ እግዚአብሔር ያውቃል። ወጀብ በማንኛውም መልኩ አይወዛወዝም። እግዚአብሔርን የያዘ ወጀብ አይወዛወዝበትም እና ይሄንን ይመስላል። እና ቤተሰብ ይሄ በተናገርኩት ነገር መቼም ቅር ያለ ነገር የለም አላት። ትክክል ነው። ወጀቦችን አይታል። አሁን በነሱ ደስታ ዝም ብሎ የሚናፈሱ ንፋሶች ነበሩ። እነዛ ንፋሶች ግን እግዚአብሔር ዝም ያደርጋቸዋል። አብዛኛዎቹ ስለ አላዛር ስላለፈ ህይወቱ፣ የምታውቃል መሰላቸውም ገብተዋል። ሲጀመር እኛ ናትነሱ በህይወታችን ስትቀላቀል ሚስጥር ደብቀናት አንቀላቀላትም፣ አይደል እንዴ? ለምን ለነገ የገነቡት ህይወት እንዲናጋ አንፈልግም። ስለዚህ ከሀ እስከ ፓ ያለውን ነገር ሁሉን ታውቃለች። ይሄን የምናገረው ንፋስ ለሚያነሱት ነው፣ ንፋስን ይዘው ለሚያወዛውዙ። ከዛ በተረፈ ግን ትንሱዬ የኛ ልጅ ስለሆንሽ የኛ ልጅ ስለሆንሽ ይሄው እግዚአብሔር ይሄው እግዚአብሔር በቃ እሱ ምስክሬ ነው። ደሰኞች ነን አይደል አሲ? ያ ትንሱ ልጃችን ስለሆነች እግዚአብሔር በሚያውቀው እኛ ደስተኞች ነን። በጣም እድለኞችም ነን። በጣም ቅልብ ያላት እድለኛ፣ የዋህ የሆነች ሴት እግዚአብሔር ለኛ ስለሰጠን ከልብ ከልብ ከልብ ከልብ ከዝቅ ብዬ ጌታ ሆይ ስምህ ይባረቅ። በዚህ ደስታዬ እንገልጻለሁ። አስዬ ምክር አለኝ ይላል ምክሩን ወደ አመሰግናልሁ መድዬ ቤተሰብ እንግዲህ ቅድም ለማለት እንደሞከርኩት ለእነዚህ ለሁለት ጥንዶች የአባትነት ምክር አለኝ። መቼም የአባትነት ምክር በአንድ ጊዜም በዚህ ቪዲዮ ብቻ ተብሎ የሚያልቅ አይደለም። የሰው ልጅ እስካለ ድረስ በህይወት የተማረውን ነገር ለልጆቹ የማስተላለፍ የማስተማር በቀጣይም እግዚአብሔር ይመስገን እድሜ በሰጠን ልክ ልጆቻችንን እያስተማርን እየመከርን እንሄዳለን። እና በሁለቱም ወገን ለሁለቱም የሚሆን ምክር አለኝ በጋራ ሊያከብሩት የሚገቡ ማለት ነው። መቼም ሰውን የሚያገናኘው እግዚአብሔር ነው። ጥንድንም የሚፈጥረው እግዚአብሔር ነው። በዚህም አሉ በዛም አሉ እነዚህ ልጆች ሕይወት በምትመራቸው መንገድ ሄደው በአሁኑ ሰዓት ያው ሊጣመሩ ያው በዝግጅት ላይ እንዳሉ ይታወቃል። ስለዚህ ሰው ደግሞ ከአንድ የግል ሕይወት ተነስቶ የጋራ ህይወት መሰረት አሉ ብሎ ሲል ብዙ ነገሮችን መማር መለማመድ እንዳለበት መታወቅ አለበት። አንድ ሰው ከግሉ ድሮ ሲያደርጋቸው የነበረው ፍላጎቶች ወይም ቅድሚያ የሚሰጡ ነገሮች በጋራ ህይወት ላይ ያን ይዤ ገባለው ማለት አይቻልም። ስለዚህ የጋራ ህይወት የሚፈልጋቸው የራሱ የሆኑ አንዳንድ ሀሳቦች አሉ፣ የግል ህይወት ደግሞ የሚፈልጋቸው የተለያዩ የህይወት መንገዶች አሉ እና በጋራ በሚኮንበት ሰዓት የግል ህይወትን ትቶ ስለ ጋራ ማሰብን ይጠይቃል ማለት ነው። ስለዚህ ሁለቱም ጥንድ ሆነው እግዚአብሔር የፈቀደውን ህይወት በጋራ እንመራለን ብሎ ሲያስቡ ማክበር የሚገባቸው አንዳንድ ነጥቦች አሉ። እነዚህን ለማንሳት በመጀመሪያ ደረጃ ትልቁ ነገር የመጀመሪያው እግዚአብሔር እኔ ለአንቺን የፈጠረኝ ብሎ ከመጀመሪያ ማሰብ አለበት። እሷም እንደዚሁ እግዚአብሔር እኔን ልካ የፈጠረኝ ለአንተ ሲል ነው የሚል ይህንን አስተሳሰብ በጭንቅላሳቸው ውስጥ መጀመሪያ ዴቨሎፕ ካደረጉ ከያዙ የጋራ ህይወትን ለመምራት የሚከብዳቸው ነገር የለም። ለምን? መጀመሪያ ሴታፑ የጭንቅላት ጉዳይ ነው። በጭንቅላት ጉዳይ ላይ እኔ የተፈጠርኩት ለአንቺ ነው፣ እኔ የተፈጠርኩት ለአንተ ነው ብላ ካሰበች፣ ሌሎች ሀሳቦች በዛ ገበር እንደ የሚሆኑ ናቸው ማለት ነው። ይህንን ካሰቡና በዚህ ልምምድ ካደረጉ፣ ሌላው ምንድን ነው? መከባበር ነው መጀመሪያ ለሰው ልጅ የሚያስፈልገው መከባበር ነው። ከክብር የጎደለ ነገር ሰዎችን አብሮ ሊያስኬዳቸው አይችልም። ማክበር ማለት በቃል ብቻ ሳይሆን በድርጊትም ጭምር ነው ማለት ነው። እንደው በቃል ዝም ብዬ አከብርሻለሁ አከብርሃለሁ ብቻ ሳይሆን በምን ይገለጻል ነው ዋና ነገር። አክብሮት በተለያዩ መንገዶች ይገለጻል። በህይወታችን በምናደርጋቸው ማናቸውም ነገሮች ማናቸውም እንቅስቃሴዎች ውስጥ በቤት ውስጥ በምናደርገው ነገር እኔ ለባለ ቤቴ ያለኝን አክብሮት የሚገልጽበት እጅግ በጣም ብዙ መንገዶች አሉ። ባለቤትን በተመሳሳይ ። ስለዚህ አላዛር ናትነሱ እነዚህን ነገሮች መለማመድ መቻል አለባቸው። አንዳቸው አንዳቸው ማክበር አለባቸው። ክብር፣ መከባበር ደግሞ እጅግ በጣም ወሳኝ ነው። ለሌሎች ነገሮች መሰረታዊ ነገር ናቸው ማለት ነው። ሌላው ፍቅርን መገላለጽ ነው። አክብሮት ካለ ፍቅር በደንብ አድርጎ ይገለጻል። እኔ በምን ልክ ነው በስኬት ጥግ ነው ማከብራት፣ እኔ እስኬት ጥግ ነው እሱ ማከብሮ፣ የሚለውን ነገር እያዩ እያሰቡ መቀጠል መቻል አለባቸው ማለት ነው። እያየን ነው በየቀኑ ምን ያህል እንደሚዋደዱ ምን ያህል ወደፊት አብሮ ለመኖር ጉጉታቸው ምን ያህል እየፈነቀለ እየወጣ እንደሆነ እያየን ነው። ይሄ ፍቅር በዚህ አይነት ሁኔታ ከመጀመሪያው እያደገ ከመጣ ነገ ልምድ እየሆነ ይመጣል ማለት ነው። ልምድ ከሆነ ደግሞ ከባህሪ ጋር ይቀላቀላል ማለት ነው። ነገ ለአጉል እንኳን አንድ ሰው ሊያጎል አይችልም። ሄጅ እናረጉሽ። ይሄንን ፍቅር እንግዲህ የሚገልጹበት መንገድ አለ። ስለዚህ ይሄንን ፍቅር መገላለጻቸውን ከአሁኑ እያየን ስለሆነ እየለመዱት ልምድ እያደረጉት ወደ ባሕሪ ይቀየራል ማለት ነው። ያ ነገ ለሚመሰረቱት የጋራ ሕይወት ትልቅ መሰረት ይሆናቸዋል ማለት ነው። ሦስተኛ ነገር አንዱ የሌላውን ሐሳብ የሚሞግትበት መንገድ ፍትሃዊ መሆኑ መቻል አለበት። ሰው በጋራ ሲኖር እንግዲህ ቅድም እንዳልኩት የጋራ አቋም ነው የሚራመደው። ሀሳብ ደግሞ የሰዎች ሀሳብ ደግሞ ይለያያሉ። ስንት አመት ከልጅነታቸው በተለያየ ኤንቫይሮንመንት ያደጉ ልጆች ናቸው። ያንን ኤንቫይሮንመንት መተው አሁን ደግሞ ወደ አዲስ ኤንቫይሮንመንት ሲያመጡ ሁለቱም ያንን ኤንቫይሮንመንት አስጠብቄ ይሄዳሉ ቢሉ አይቻልም። ስለዚህ ምንን ይጠይቃል የሀሳብ ልዕልናን ወይም ደግሞ ሀሳብን አቅርቦ መሞጋገትን ይጠይቃል። ቫይዘወይ ሞጉት ስል እንደው ዝም ብሎ ክርክር ነገር አይደለም። ሀሳብ የሚቀርብበት መንገዶች ስላሉ ነው። ሀሳብ በምን አይነት መንገድ በምን አይነት ዲስፕሊን ነው ሀሳቤን የማስረዳው የሚለውን ነገር አላዛርም ማየት አለበት፣ ናትነሱም ማየት መቻል አለባቸው። ያንን የዲስፕሊን መንገድ የሚከተሉ ከሆነ ሁለቱም የሚያስቡትን ነገር ወደ ማውጣት መቻል አለባቸው ሆዳቸው ውስጥ ወይም ልባቸው ውስጥ ሐሳብ ተቀምጠው ይህ እኮ መሆን ነበረበት እያሉ መሄድ ሌላ ነገር ነው የሚያስከትለው እየቆየ እየቆየ እየቆየ ሲመጣ መቃቃርን ሊያመጣ ይችላል ነገር ግን በግልጽነት ይሄን እኮ ይሄንን አስባሉሁኝ ይሄ እኮ በዚህ መንገድ መሆን አለበት የሚለውን ነገር ሁለቱም አውጥተው በዛ ላይ ያላቸውን መከባበር ያላቸውን ቅድም ያልኩት ፍቅር እየተገላለጡ ሀሳባቸው በዚህ መልክ እንዲሟገቱ አድርገው ወደ አንድ የተሻለ ሀሳብ ለጋራ ህይወቱ የሚጠቅም ሀሳብ ላይ ውሳኔ ማሳለፍ መቻል አለባቸው። ውሳኔ በማሳለፍ ሂደት ብዙ ሰዎች የሚቸገሩት በምንድን ነው? እያንዳንዳችን ሰዎች እኮ ውሳኔ የምንወስንበት የራሳችን ባውንደሪ አለን። ባውንደሪ ማለት ድንበር የምንለው ነገር ነው። እኔ በራሴ ህይወትም በጋራ ህይወትም ውሳኔ የማሳልፍበት የጋራ የሆነ ባውንደሪ አለን። እንደዚሁም ደግሞ መዲህ ደግሞ የጋራ ባውንደሪ አለ። ያንን ባውንደሪ ማክበር መቻል አለባት፣ እኔም ያን ባውንደሪ ማክበር አለብን። ሀሳባችን ከተጋጠመ በጣም ጥሩ፣ ሁለታችንም የምንወስነው ውሳኔ አንድ ነው። በዛ መልክ ለህይወታችን ቀና የሆነውን ነገር መርጠን እንጓዛለን ማለት ነው። ከዛ በተረፈ አንዱ ግን የሌላው የሰው ባውንደሪ ወይም ደግሞ ዲሲሽን ሰርክል ውስጥ ገብቶ የሚረብሽ ከሆነ ቅሬታን ይፈጥራል። ያ ቅሬታ ደግሞ እያደገ ሄዶ ያለ መግባባት ምንጭ ሊሆን ስለሚችል እነዚህን ነገሮች መከባበሩ እጅግ በጣም ትልቅ ወሳኝ ነው ብዬ አስባለሁ። ከዛ በተረፈ አብረው ለመኖር በሚጓዙበት ሰዓት ዋናውና ትልቁ ነገር ሁሉ ማድረግ ያለባቸው ግብ ማስቀመጣቸው፣ በህይወታቸው ግብ መቀመጣቸው። ግብ ካልተቀመጠ እንዴት ነው? አንድ ሰው ግብ የለውም ከተባለ በባህር ላይ ያለ መልህቅ የምትሄድ መርከብ እንደማለት ነው። ወደ የትኛው አቅጣጫ ንፋስ ወደ ፈለገው አቅጣጫ የሚመራት መርከብ አይነት ነገር ማለት ነው። ግብ ካለ ግን ይሄ ነው ከግባችን ግባችን ወደ ሩቁ የምንፈልገው ግብ ለመሄድ በዚህ መንገድ ነው መጓዝ ያለብን የሚለውን አንዳቸው አንዳቸውን እያረሙ ለመሄድ ስለሚያመች የጋራ ሕይወት ግብ ያስፈልጋል ማለት ነው። የጋራ የሕይወት ግብ፣ በሕይወቴ ምን ላይ መድረስ ፈልጋለሁኝ? ምን ማድረግ ፈልጋለሁ? ምን እንዲኖረኝ ፈልጋለሁኝ? ይህንን የምፈልገውን ፍላጎቴን ለማሟለት ግቤ ላይ ለመድረስ ምን ማድረግ አለብኝ? የሚሉ እጅግ በጣም ትላልቅና ጥልቅ የሆኑ የህይወት መስተጋብሮች የሚያቀርቧቸውን ውሳኔዎች መወሰን መቻል አለባቸው። ስለዚህ የህይወት ግብ ሊያግዙ በህይወታቸው የህይወታቸውን ግብ ሊያስቀምጡ ይገባል ማለት ነው። ምናልባት በህይወት በሚያስቀምጡበት ግብ ሌላ የምክር አገልግሎት እንፈልጋለን ብንል ይሄ እጅግ በጣም ሰፊ የሆነ ሀሳብ ስለሆነ በኋላ እነሱ ሁለቱ ወደ ጋር ከገቡ በኋላ በዚህ ዙሪያ ላይ ሰፊ ልምዴን ደግሞ ልሰጣቸውና የጋራ ህይወታቸውን ደግሞ እንዲነድፉ ለማድረግ የበኩሌን አባታዊነት ምክር ለመስጠት የኔምን ጊዜም ዝግጁ ነኝ። ግን ለአሁኑ በአሁኑ ደረጃ ላይ ግብ ሊያስቀምጡ እንደሚገባ ማወቅ መቻል አለባቸው ማለት ነው። ያ ግብ ካለ ህይወታቸው እጅግ በጣም የተሳካ ለሀገራቸው፣ ለቤተሰቦቻቸው፣ ለዘመዶቻቸው በሁሉ ለጓደኞቻቸው መልካም ተሞክሮ ያላቸው ጥንዶች እንደሚወጡ እጅግ በጣም እርግጠኛ ነኝ ማለት ነው። ሌላው ማየት ያለባቸው ደግሞ አለመግባባትን የሚፈቱበት መንገድ ነው። መቼም ሰው ሆኖ ቅድም ያልኳቸው ነገሮች ያሉ የሀሳብ ልዩነቶች ሲፈጥሩ ሲፈጠሩ ምን ማድረግ እንዳለባቸው ትንሽ ገለጽ ለማድረግ ሞክሬ ያለው ሞክሬ ያለው ነገር ግን ግጭትን የማስወገድ መንገድ በህይወት ሰው በጋራ በሚኖርበት ሰዓት የህይወት ተሞክሮ ውስጥ አንዱ ማየት የሚገባው ነገር እሱ ነው። ከዚህ በኋላ እነሱ እድሜ እግዚአብሔር በሰጣቸው ልክ እድሜ በእድሜ እንኖራለን ብሎ ነው የሚያስቡት። ማንኛውም ሰው ደግሞ እንደዛ ነው የሚያስቡት። ስለዚህ ረጅም ጊዜ አብሮ በጋራ የመኖር በጋራ የመኖር መለማመድ ውስጥ ይገባሉ በዚህ ሰዓት ላይ እጅግ በጣም ብዙ ሀሳቦች ይመጣሉ ህይወት ወዲና ወዲያ ታጋጫቸዋለች ያንን ህይወት የማጋጨትን ነገር ደግሞ እ ወደዚህ ነው እያሉ አብሮ ስለሚሄዱ የሀሳብ ልዩነት ይፈጠራል የሀሳብ ልዩነት ሲፈጠር ምንጊዜም ካልመሆኑ መሆን መቻል አለባቸው የፈለገ የሀሳብ ልዩነት ሲፈጠር በመጀመሪያ ራስን ሆኖ መገኘት ነው ራስን ሆኖ እግዚአብሔር በፈጠረው የእግዚአብሔር ያስቀመጠልን የዲሲፕሊን መርሆች አሉ። እነዚያን የዲሲፕሊን መርህ ተከትሎ ያለመግባባትን በሰላማዊ መንገድ መፍታት መቻል አለባቸው እንጂ ህልክ አንዱ ህልክ ውስጥ የሚገባ ከሆነ እጅግ በጣም አደገኛ ሁኔታ ይፈጠራል። ማለት ያ ነገር በፍጹም አቮይድ መሆን መቻል አለበትና ግጭቶች የሚያስወግዱበትን መንገድ መቀየስ መቻል አለባቸው። ለማንኛውም ግጭት ለማስወገድ ሁለት ወይም ሶስት ነገሮችን መሟላት ይፈልጋል። አንደኛ በጥሞና መደማመጥ ነው። የመጀመሪያው ግጭት የሚወገድበት መንገድ በጥሞና መደማመጥ። ምን ለማለት ነው? ምን ለማለት ነው? ይህን ያልችው ወይም ደግሞ ያለው የሚለውን ነገር ቀስ ብሎ ረጋ ብሎ መረዳትን ይጠይቃል። ጭንቅላትን አንዱ የአንዱን ሀሳብ ለመረዳት መጀመሪያ ዝግጁ መሆን መቻል አለበት። አንዳንድ ሰው ሳይረዳ የራሱን ሀሳብ ብቻ የሚሰጣለን ያ ኮንፍሊክትን ወይም ግጭትን አያስወግደም። ስለዚህ መረዳዳት፣ በጥሞና ማዳመጥ፣ ከዛ በኋላ ደግሞ ሀሳብን ደግሞ ስትራክቸርድ ባለው መልክ ደግሞ ይሄ ነው ሀሳብ ብሎ ማቅረብ እና እነዛን ሀሳቦች ሚዛን ላይ አስቀምጦ ፌር የሆነ ወይ ደግሞ ፍትሐዊ የሆነ የሀሳብ ልዕልናን ካረጋገጡ ግጭት በቀላሉ የሚወገድ ነገር ነው ማለት ነው። ስለዚህ መወያየት፣ ግልጽ መሆን መረዳዳት መደማመጥ፣ በዛ መሰረት ደግሞ ለቤቱ የሚጠቅም ቅድም ላልነው የጋራ ህይወት ሊጠቅመው የሚችለውን ሀሳብ ልዑል ማድረግ ይጠይቃል ማለት ነው። እና በዚች አጭር ቪዲዮ እችን ነገር እመክራችኋለሁ። ነገ ግን ሁለቱንም ወደፊት ሳገኛቸው ደግሞ ቁጭ አድርጌ አንዳንድ ህይወት ያስተማሩኝን የህይወት ክህሎት መመሪያ ወይም ደግሞ ኖትቡክ ያስኳሳለችኝ። ከዛ ኖትቡክ ላይ ደግሞ እያጣቀስኩኝ በእያንዳንዱ ነገር ላይ ትምህርት ለግሳቸዋለሁ ብዬ ገምታለሁ። እግዚአብሔር ለዛ ያብቃኝ። ማለቴ ሳገኛቸው ከኖትቡኬ የያስኳቸው የህይወት ክህሎት ትምህርቶች አሉኝ። እነዛን ደግሞ ፌስ ቱ ፌስ ሳገኛቸው አስተምራቸዋለሁ። እሺ፣ በጣም ጥሩ ነው አስዬ እስካሁን ድረስ የተናገርካቸው በጣም ደስ የሚል እኔ ራሴ ፈዝዤን ያዳመጥኩት ደስ የሚል ነገር ነው ያቀረብከው የተናገርከው። አስዬ እድሜና ጤና ይስጥህ እግዚአብሔር እድሜህን ያርዝምልን፣ በእውነት ከዚህ በላይ ለምልምልን፣ የቤታችን ምሰሶ ሁን። በእውነት ከእግዚአብሔር በታች አንተ የቤታችን ራስ ነህ። ያው ቀድሚያ ለቤታችን እግዚአብሔር ነው ራሳችን ራስ የሚሆነው ከሱ በታች ግን አንተ የእኛ ቤት ራስ ነህና፣ እግዚአብሔር ይባርክን ቤተሰብ በዚህ መልኩ አስዬ ያለውን አስተያየትም ሆነ ደስታውን ገልጿል። እኔም ደግሞ ያለኝን አስተያየትና ደስታዬን ገልጫለሁ። አስተያየታችሁን በኮመንት ማስቀመጥ እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ እንግዲህ ከነ አላዛር ጋር እኩል እናከብራለን እያለን እየጠበቅን ነው። ሰብስክራይቡን ቶሎ አፍጥኑትና ሃምሳ አስገቡት አብረን እንድናከብር አብረን እንድናከብር አድርጉን። በጣም ወዳችኋለሁ፣ አከብራችኋለሁ። ዘመናችሁ ይብዛ፣ እንወዳችኋለን። ቻው፣ ሰላም ሁኑልኝ።